ሰላም፣ ጤና ይስጥልን። ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ፣ የአዲስ አበባ ከተማ አስተዳደር ባለፉት ዘጠኝ ወራት የዕቅዱን በአማካይ 93 በመቶ መፈጸም መቻሉ ተገለጸ። የአማራ ክልል ከግብርናው ልማት በተጨማሪ በኢንዱስትሪ ምርታማነትም ስኬት እያስመዘገበ ነው። ኢትዮጵያና አሜሪካ የንግድና ኢንቨስትመንት ትብብራቸውን ለማጠናከር እንደሚሰሩ ገለጹ። የኮንፈረንስ ቱሪዝም ተሳታፊዎች የላቀ አገልግሎት ለመስጠት ከተቋማት ጋር በቅንጅት እየተሰራ ነው። በኢትዮጵያ የቴክኖሎጂ ልማት ሽግግርን የሚያሳልጥ ምህዳር መፈጠሩን የኢኖቬሽንና ቴክኖሎጂ ሚኒስትር ዴታ ዶክተር ባይስ አብዳ ተገለጹ። የዕለቱ ዋና ዋና ዜናዎቻችን ናቸው። ዜናውን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታማኪ አብራችሁ ነው። የአዲስ አበባ ከተማ አስተዳደር የ2017 በጀት ዓመት የ9 ወራት እቅዱን በአማካይ 93 በመቶ መፈጸም መቻሉን ከንቲባ አዳነች አቤቤ አስታወቁ። ከንቲባ አዳነች አቤቤ እንደተናገሩት በ9 ወራቱ ከታቀደው እቅድ በአማካይ 93 በመቶ ማሳካት ተችሏል። ለአብነትም የኮሪደር ልማት አፈጻጸምንም አንስተዋል። በሌሎችም የኢኮኖሚያዊና ማህበራዊ መስኮች እንዲሁም በፕሮጀክቶች አፈጻጸምና አገልግሎት አስጣጥ ማሻሻልን በመሳሰሉ የመልካም አስተዳደር መስኮች በርካታ ስኬታማ አፈጻጸሞች መመዝገባቸውን ጠቅሰዋል። የተገኙት ውጤቶች ገቢ አሰባሰቡን በማሻሻል እንዲሁም ከከተማዋ በጀት 71 በመቶን ለዘላቂ ልማት ፕሮጀክቶች በመመደቡ የአመራር ቅንጅት በመጠናከሩ እና የህዝብ ቅሬታ ምንጭ የሆኑ ጉዳዮች በዝርዝር ተለይተው በመፈታታቸው ለውጦቹም መጥተዋል ብለዋል። አመራሩን የበለጠ ወደ አንድ ምዕራፍ እንዲመጣ በማድረግና አገልግሎት አሰጣጥን የመሳሰሉ ችግሮችን በመፍታት በቀሪ ወራት እቅዱን በተሻለ ደረጃ ለመፈጸም እንደሚሰራም ከንቲባ አዳነች አበበ በግምገማው ማጠቃለያ ባስቀመጡት የቀጣይ የትኩረት መስክ ገልጸዋል። ከተረጂነት የማላቀቅ ስራ፣ የስራ ዕድል ፈጠራ፣ የተጀመሩ ፕሮጀክቶችን ማጠናቀቅ፣ ህብረተሰቡ ማወያየትና ግንዛቤ መፍጠር እንዲሁም ስራዎችን በሚዲያና ኮሚኒኬሽን አግባብ መደገፍ ሌሎች ቀጣይ በትኩረት የሚሰሩ ስራዎች መሆናቸው መሆናቸውንም ተገልጸዋል። የአማራ ክልል ከግብርናው ልማት በተጨማሪ በኢንዱስትሪ ምርታማነትም ስኬት እያስመዘገበ እንደሚገኝ የክልሉ ርዕሰ መስተዳደር አረጋ ከበደ ገለጹ። ዝርዝር ዜናውን የሽመቤት ደመቀ ታቀርበዋለች። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የወሎ ኮምቦልቻ አገር አቀፍ የኢንዱስትሪና የፋይናንስ ኤክስፖን በይፋ በከፈቱበት ወቅት እንዳሉት ኤክስፖ የአማራ ክልል በግብርና ብቻ ሳይሆን በኢንዱስትሪ ልማት ላይ መሆኑን የሚያረጋግጥ ነው ብለዋል። በአንድ በኩል ሕግ የማስከበር ስራችንን፣ በሌላ በኩል የኢኮኖሚ ልማትን በማፋጠን አጠናክረን እንድንቀጥል መልእክት የሰጠ ነው ሲሉም ተናግረዋል። ርዕሰ መስተዳድሩ የክልሉ ሰላም የሚጸናው የሚያድገውና የሚዘልቀው በዋነኝነት ኢኮኖሚው ላይ ጠንክረን ስንሰራ ነው ብለዋል። የኮምቦልቻ ከተማና አካባቢው ለባለሀብቶች ሀብቶች ምቹ መሆኑንም የተናገሩት ርዕሰ መስተዳድሩ ባለ ሀብቶች በኮምቦልቻ ከተማ በግብርና በማዕድንና በአገልግሎት ዘርፍ እንዲሰማሩ እድል የሚፈጥር መሆኑን ተናግረዋል። ዛሬ የተከፈተው ኤክስፖም በአካባቢው ያለውን ያለውን ጸጋ ከአልሚዎች ጋር ለማገናኘት እድል የሚፈጥር መሆኑን አስታውቀዋል። የኮምቦልቻ ከተማ አስተዳደር ከንቲባ አቶ መሐመድ አሚን የሱፍ በበኩላቸው የኤክስፖ ዓላማ የአካባቢውን ጸጋ በመገንዘብ ወደ ሀብት ለመቀየር እርስ በርስ ለመማማርና በጋራ ለማደግ ያለመ ነው ብለዋል። ኮምቦልቻ የልማት ማዕከል እንድትሆን የፌዴራልና የክልሉ መንግስት የአሁንና የወደፊቱን የከተማዋን እድገት የሚያረጋግጡ የተለያዩ መሰረተ ልማቶች እየተስፋፉ መሆናቸውን አመላክተዋል። ኢትዮጵያና አሜሪካ የጋራ ስትራቴጂካዊ ፍላጎታቸውን ማዕከል በማድረግ የንግድና ኢንቨስትመንት ትብብራቸው ለማጠናከር በጋራ እንደሚሰሩ አስታወቁ። የዓለም ባንክ ግሩፕና የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ዓመታዊ ጸደይ ወቅት ስብሰባ በዋሽንግተን ዲሲ ተካሂደዋል። የገንዘብ ሚኒስትር አቶ አህመድ ሺዴና በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱአለም ከስብሰባው ጎን ለጎን ከአሜሪካ የውጭ ጉዳይ ሚኒስቴር ከፍተኛ አምራሮች ጋር ተወያይተዋል። ውይይቱ የተደረገው ከሚኒስቴሩ የአፍሪካ ጉዳዮች ቢሮ ከፍተኛ ኃላፊ ትሮይ ፊትሬልና የአፍሪካ ጉዳዮች ረዳት ጸሐፊ ቪንሰንት ስፔራ ጋር ነው። ሚኒስትሩ ለአሜሪካ ባለስልጣናት ስለ ኢትዮጵያ ጠንካራ በኢኮኖሚ የማደግ አቅምና እድሎች፣ የዓለም ወቅታዊ ፈተናዎችና የመንግስት የማክሮ ኢኮኖሚ ሪፎርም ሂደት ላይ ማብራሪያ ሰጥተዋል። በሪፎርሙ ገበያውን ለውጭ ባለ ሀብቶች ክፍት የማድረግ እርምጃዎች መወሰዳቸውና የንግድ ስራ ምቹነትን በማሻሻል የውጭ ቀጥታ ኢንቨስትመንትን ለመሳብ የሚያስችሉ ፖሊሲዎች ተግባራዊ የተደረጉ መሆናቸውንም አመልክተዋል። በተለይም ኢትዮጵያ ጠንካራ የማክሮ ኢኮኖሚ አስተዳደርና አጠቃላይ የንግድ ስራ ምቹነትን በማሻሻል የፊስካል አቅምን ለመገንባት እየሰራች ያለው ስራ ውጤት እያስገኘ ነው ብለዋል። በተጨማሪም ባለስልጣናቱ የሁለቱን ሀገራት ትብብር የበለጠ ለማጠናከርና አሜሪካ በኢትዮጵያ ያላትን የኢንቨስትመንት ተሳትፎ ለማሳደግ የሚያስችል የፖሊሲ መጣጣም እንዳላቸውም ተናግረዋል። ኢትዮጵያ የአሜሪካ የፋይናንስ ኮርፖሬሽንና የአሜሪካ ኤክስፖርትና ኢምፖርት ባንክን ጨምሮ ከሀገሪቷ የፋይናንስ ተቋማት ጋር ትብብር በመፍጠር የፋይናንስ አማራጮችና መሳሪያዎች እንድጠቀም አበረታተዋል። የአሜሪካ የግል ኩባንያዎች በኢትዮጵያ የንግድና ኢንቨስትመንት እድሎችን የሚያሰፉበት የፋይናንስ አማራጮችን መጠቀም እንደሚገባም አመልክተዋል። የኮንፈረንስ ቱሪዝም ተሳታፊዎች የላቀ አገልግሎት እንዲያገኙ ለማስቻል ከአገልግሎት ሰጪ ተቋማት ጋር የተጀመረው ቅንጅታዊ ስራ ተጠናክሮ እንደሚቀጥል የአዲስ አበባ ባህል ኪነጥበብና ቱሪዝም ቢሮ ገለጸ። ባለፉት ዘጠኝ ወራት በኢትዮጵያ ከ60 በላይ ዓለም አቀፍና አህጉር አቀፍ እንዲሁም ቀጠናዊ ጉባኤዎች መስተናገዳቸው ይታወቃል። በአዲስ አበባ የተገነቡ የኮሪደር ልማትን ጨምሮ ሌሎች መሰረተ ልማቶችና የቱሪስት መዳረሻዎች መዲናውን ለኮንፈረንስ ቱሪዝም ተመራጭ እያደረጓት ይገኛሉ። የአዲስ አበባ ባህል ኪነጥበብና ቱሪዝም ቢሮ ምክትል ኃላፊ ሁንዴ ከበደ ለይዚያ እንዳሉት ከቅርብ ጊዜ ወዲህ የተገነቡ በርካታ መሰረተ ልማቶች ለኮንፈረንስ ቱሪዝም ምቹ ሁኔታ እየፈጠሩ ነው። በዚህም ከተማዋ ለኮንፈረንስ ቱሪዝም ተመራጭ እየሆነች በመምጣቷ በርካታ አህጉር አቀፍና ዓለም አቀፍ እውነቶችን ማሰ ማስተናገዷ ይታወቃል። በቀጣይ በሚካሄዱ መሰል ኮንፈረንሶች እንግዶች ተገቢውን አገልግሎት እንዲያገኙ ለማስቻል ቢሮ የድጋፍና የግንዛቤ ማስጨበጫ ስራ እየሰራ መሆኑን ጠቁመዋል። በአዲስ አበባ ሆቴሎችና ቱሪዝም ባለሙያዎች ማህበር የስራ አስፈጻሚ ኮሚቴ አባል ወንድምየ አዋሽ በበኩላቸው የኮንፈረንስ ቱሪዝም ለሆቴልና ቱሪዝም ዘርፉ የገቢና ሌሎች ጥቅሞችን ይዞ መጥተዋል ብለዋል። ከዚህ ቀደም በዋናነት የአፍሪካ ህብረት ስብሰባዎች ላይ ተመስርቶ የነበረው የኮንፈረንስ ቱሪዝም አሁን ላይ እየተበራከተ መምጣቱንም ተናግረዋል። በኢትዮጵያ የዲጂታል ኢኮኖሚ ልማት ሽግግርን የሚያሳልጥ ምህዳር መፈጠሩን የኢኖቬሽንና ቴክኖሎጂ ሚኒስትር ዴታ ዶክተር ባይሳ በዳዳ ገለጹ። የኢኖቬሽንና ቴክኖሎጂ ሚኒስትር ዴታ ዶክተር ባይሳ በዳዳ እንዳሉት የዲጂታል ትራንስፎርሜሽን ልማትን ለማሳለጥ በትኩረት እየተሰራ ይገኛል ብለዋል። በዚህም በኢትዮጵያ የቴክኖሎጂ ኢኮኖሚ ስርዓት ግንባታ የልማት ሽግግርን የሚያሳልጥ የአሰራር ምህዳር መፈጠሩን አስታውቀዋል። ባለፉት ሰባት ዓመታትም የክህሎትና የፈጠራ ልማትን ለማስፋትም የሰው ሀብት ልማት የፖሊሲ ዝግጅትና የአሰራር ስርዓት በመፍጠር ስኬታማ ተግባራት መሰራታቸውም ተናግረዋል። ቴክኖሎጂ ልማትን ለማስፋትም ከተቋማት ጋር በመተባበር በመንግስትና የግል አጋርነት ጭምር ቀጣይነት ያላቸው ተግባራት እየተከናወኑ መሆናቸውን አስረድተዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ የዜጎችን የቴክኖሎጂ እውቀትና ክህሎት ለማበልጸግ ተግባራዊ እየተደረገ የሚገኘው የአምስት ሚሊዮን ኮደር ስልጠና ወሳኝ ሚና እየተጫወተ እንደሚገኝም ተናግረዋል። ዜጎች በአምስት ሚሊዮን ኮደር ስልጠና በንቃት በመሳተፍ የቴክኖሎጂ እውቀትና ክህሎታቸውን ማበልጸግ የሚችሉበትን እድል መጠቀም እንዳለባቸውም መልእክት አስተላልፈዋል። ዜናው በቃ ሰላም ቆዩ።